ሃያሉ ማነው? የቻይናና አሜሪካ አዲሱ ጦርነት ሊጀመር ነው። የቻይና ዝግጁነት ከጦር መሳሪያ እስከ ከበረ ማዕድን። የቻይናና አሜሪካ ነገር ለገላጋዩ የቸገረ ነገር ሆኗል። አሁን ነገሩ ሁሉ እየተካረረ ከኢኮኖሚ ጦርነት ወደ ብረት መማዘዝ እየደረሰ ይመስላል። በተለይም አዲሱ የአሜሪካ ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ ቻይናን ይጎዳል ያሉትን ሁሉ እርምጃ ሲወስዱ ሰንብተዋል። ከሰሞኑ አዲስ የንግድ ማዕቀብ የተጣለባት ቻይና ደግሞ ለማንኛውም ጦርነት ዝግጁ ነኝ፣ ከፈለጋችሁ ወደ ሜዳ ንውረድ ስትል ተደምጣለች። ይህንን ያለችው ደግሞ በቅርቡ የዓለማችን ውዱን ማዕድን ካገኘች በኋላ ነው። ዓለም ሁሉ ጥያቄው ቻይና ምን ያክል በአቅሟ እርግጠኛ ብትሆን ነው ከአሜሪካ ጋር ጦርነት ልግጠም ያለችው የሚለው ነው ነው። ለመሆኑ ቻይና በምን ብትዘጋጅ ነው የደፈረችው? መልሱ ከኛ ጋር አለ። ሰላም የተወደዳችሁ የሰሞነኛ ወዳጆች፣ የቻይና ድብቅ አቅም ለዓለም እንቆቅልሽ ሆኖ ቀርሟል። አሁን ሀገሪቱ ማንንም የማትፈራ የማትደፈርና በበቂ ሁኔታ የታጠቀች እንዲሁም የተዘጋጀች እንደሆነች እየተናገረች ነው። ይባስ ብሎ ዓለም ላይ ውድ የሆነውን አስደናቂ ማዕድን ፈልፍላ በገፋ አግኝታለች። አሜሪካንንም አልፈራሽም ከፈለግሽ ውረጅን ውረድ ስትል ተሰምታለች። እኛ ታዲያ አዲሷን የዓለም ቁጥር አንድ ልዕለ ሀያል ሀገር ቻይናን የተደበቁ አቅሞችንና የኩራቷ ምንጭ የሆኑ ነገሮችን አንድ በአንድ እና በዝርዝር የ ምን ዳሰሳ ይሆናል። አብራችሁን ቆዩ። ዓለም ሁሉ የዓለም ቁጥር ሁለት ልዕለ ሀያል ቻይና ናት ይላል። ቻይና ግን አይ፣ የዓለም ቁጥር አንድ እንጂ ቁጥር ሁለት ብሎ ነገር የለም፣ እኔን የሚቀድመኝ ማንም የለም ስትል ትደመጣለች። ምክንያቱም ደግሞ አንድ ሀገር ልዕለ ሀያል የሚባለው በተለይም በኢኮኖሚና የንግድ ሜዳው ከሚገዛው የሚሸጠው ከበለጠ ነው። አምርቶ በመሸጥና ኤክስፖርት በማድረግ ደግሞ ቻይናን የሚደርስባት የለም። ነገሩ ያልጣማቸውና የቻይናን መገዳደር የማይወዱት ትራምፕ ቻይና ላይ የማዕቀብ ጋጋታ የታሪፍ ዶፍ ሲያወርዱባት ከርመዋል።

በቀደመው የስልጣን ዘመኔ ቻይና እኔን ስለምትፈራኝና ስለማስጨንቃት አውቃ ነበር። ኮቪድ-19 አምጥታ በትክክል ስልጣኔን ሳልጠቀምበት እንድወርድ ያደረገችኝ ይላሉ ትራምፕ። ከሰሞኑ ደግሞ ቻይና በፕሬዚዳንት ዶናልድ ትራምፕ የተጣለውን አዲስ የንግድ ታሪፍ በመቃወም አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድ ወይም ሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ብላለች። ይህ የቻይና መግለጫ ፕሬዚዳንት ትራምፕ የፕሬዚዳንትነት ስልጣናቸውን ከተረከቡ በኋላ የተሰማው የመጀመሪያው ጠንካ አቋም ነው። ታዲያ ከዚህ መግለጫ ጥቂት ቀናት ቀደም ብሎ ደግሞ ቻይና በዓለማችን ውድ የሚባለውን አዲስ ማዕድን አግኝታ ነበር። ማዕድኑ ቻይናውያንን ዕድሜ ልክ ድረስ መብራት እንዲያገኙ የሚያደርግ ሲሆን ማዕድኑ አንድ ሚሊዮን ቶን መጠን ያለው ቶሪያም ነው። ቶሪያም የሚባለው ማዕድን ከኃይል ማመንጨት ባለፈ እንደ ካሜራ፣ ሴራሚክስ፣ የቴሌስኮፕ ሌንስ እንዲሁም መሰል ምርቶችን ለማምረት ጥቅም ላይ ይውላል። ሀገራት ብሔራዊ ጥቅማቸውን ለማስከበር በሚል የዲፕሎማሲና የፊት ለፊት ግጭት ውስጥ ሲገቡ የሚታይ ሲሆን ከእነዚህ ምክንያቶች መካከል መካከል አንዱ የኃይል ፍላጎትን ለማረጋገጥ ሀብት ፍለጋ ዋነኛው ነው። ነዳጅ ለረጅም ዓመታት ዋነኛ የኃይል ምንጭ መሆኑን ተከትሎ ሀገራት ፍላጎታቸውን ለማስከበር የተለያዩ ጥረቶችን ሲከተሉ ቆይተዋል። አሁን ላይ የዓለም የኃይል ምንጭ ወደ ታዳሽና የከፋ የአካባቢ ብክለት የማያደርስ አማራጭ በመፈለግ ላይ ሲሆን የፀሐይ ኃይል፣ ከውሃ የሚመነጭ የኃይል አማራጭ እና የኒውክለር ኃይል ዋነኛ አማራጮች ናቸው። ዩራኒየም እና ቶሪየም ደግሞ ለኒውክለር ኃይል አማራጭ ዋነኛ ግብዓት ሲሆኑ ዩራኒየም ማዕድን እንደ ልብ አለመገኘት፣ ማዕድኑም በተወሰኑ የዓለማችን ሀገራት ብቻ መገኘቱ እጥረቱን ሲያባብሰው ቆይቷል። ቻይና ያገኘችው ቶሪየም ማዕድን ግን አንድ ሚሊዮን ቶን መጠን ያለው ሲሆን ሀገሪቱ የኃይል ፍላጎቷን ለ60 ሺህ ዓመታት እንድትሸፍን ይጠቅማታል። በዚህም ከነዳጅ ጥገኝነት ትላቀቃለች። ይህ ማለት ደግሞ በአንድም በሌላም መንገድ አሜሪካ ከምታምሰው የነዳጅ ገበያ ነጻ ትወጣለች ማለት ነው። ቶሪያም ማዕድኑ የተገኘው በደቡባዊ የሀገሪቱ አካባቢ ሞንጎሊያ ተብሎ በሚጠራው አካባቢ ሲሆን ቶሪያም ማዕድን በተለይም የኒውክለር ኃይልን ለማመንጨት ቴሌስኮፕ ሌንሶችን፣ ሴራሚክ፣ ካሜራዎችን እና ሌሎች ተፈላጊ የኤሌክትሮኒክስ ምርቶችን ለማምረት ይውላል። ከዚህ በተጨማሪ የማዕድኑ መገኘት ቻይና በኒውክለር ኃይልና ተያያዥ ቴክኖሎጂ ዘርፍ የዓለም መሪ ለመሆን ለያዘችው እቅድ ትልቅ ግብአት ይሆናታል። ቶሪየም ማዕድን ከዩራኒየም ጋር ሲነጻጸር በቀላሉ ኃይል እንዲፈጠር በማድረግና በአካባቢ ላይ የሚያደርሰው ብክለት ዝቅተኛ መሆኑ የወደፊቱ ተመራጭ የኃይል ግብአት የሚሆን ሲሆን፣ አሜሪካን ያስጨነቀው ሌላኛው ነገር ደግሞ ይሄ ነበር። በዓለም አቀፍ የጦር መሳሪያ አሽቅድድም ዘመን ሰራዊቷን እያዘመነች ያለችው ቻይና። ቻይና በብርሃን ፍጥነት የጦር ኃይሏን እየገነባች ነው። ሀገሪቱ በሚሳይል ቴክኖሎጂ፣ በኒውክለር ጦር መሳሪያ እና በአርቲፊሻል ኢንተለጀንስ እድገቷ በዓለም አቀፍ ወታደራዊ የኃይል ሚዛን ላይ ከፍተኛ ለውጥ እያመጣች ነው። ይህ ደግሞ በብዙ ምዕራባውያን ታዛቢዎች ዘንድ ከፍተኛ ስጋት ፈጥሯል። ፕሬዚዳንት ጂጂን ፒንግ እንደ አውሮፓውያን አቆጣጠር በ2035 የቻይና ጦር አሁን ካለበት የበለጠ እንዲዘምን ትእዛዝ ሰጥተዋል። በ2049 ጦርነትን መዋጋትና ማሸነፍ የሚችል ዓለም አቀፍ ወታደራዊ ኃይል መሆን የለበትም ብለዋል። ትልቅ የቤት ስራ ቢሆንም ሀገሪቱ ግን ዓላማዋን እያሳካች ነው። ቻይና ለመከላከያ የምታወጣውን ወጪ በተመለከተ ግልጽነት የጎደለውና ወጥ ያልሆነ መረጃ ነው በመባል በአንዳንድ ዓለም አቀፍ ባለሙያዎች ትወቀሳለች። ቤጂንግ ይፋዊ ወታደራዊ ወጪዎቿን መረጃ ይፋ ታደርጋለች። ነገር ግን ቻይና ለጦር ኃይሏ ታውለውን ገንዘብ በተመለከተ ከምትሰጠው መረጃ በተቃራኒ ምዕራባውያን የሚሰጡት ግምት ብዙ ጊዜ ከፍ ያለ ነው። ከአሜሪካ በስተቀር ቻይና ለጦር ኃይሏ ከየትኛውም የዓለም ሀገር የበለጠ ወጪ እንደምታወጣ በሰፊው ይታመናል። እንደውም አንዳንድ ባለሙያዎች የቻይና ወታደራዊ በጀት እድገት ከአጠቃላይ ኢኮኖሚያዊ እድገቷ ቢያንስ ለአስር ዓመታት ብልጫ አለው ይላሉ። የአሜሪካ የመከላከያ ሚኒስቴር ባደረገው ትንበያ ቻይና በ2030 የኒውክለር ክምችቷን በአራት እጥፍ ለማሳደግ ተዘጋጅታለች ብሎ ነበር። በተጠቀሰው ጊዜ ቻይና ቢያንስ አንድ ሺ የኒውክለር ተወንጫፊ እንዲኖራ ታስባ እየሰራች ነው ብሏል። በእርግጥ አሜሪካ ካላት አምስት ሺ አምስት መቶ ሀምሳ ኒውክለር ጋር ለመድረስ ቻይና ብዙ ርቀት ይቀራታል። ሆኖም የኒውክለር አረሩ መጨመር ለምዕራቡ ዓለም ወታደራዊ የበላይነት ትልቅ ስጋት ሆኖ ብቅ ብሏል። አንዳንድ የኒውክሌር መሳሪያ ባለሙያ የቻይና የኒውክሌር ጦር መሳሪያ ዋነኛው አሳሳቢ ጉዳይ ነው። በቻይናና አሜሪካ በሁለቱም ወገኖች በኩል ትልቅ እምነት የማጣት ዝንባሌ አለ። ውይይቱ በሚያስፈልገው ደረጃ ላይ ያልደረሰም፣ ትልቅ አደጋዎች ተደቅነዋል። አቅጣጫውን ለማየት አስቸጋሪ ነው ሲል ተደምጧል። ቻይና በሃይፐርሶኒክ ሚሳይሎችም የማትቻል የሆነች ሲሆን ሃይፐርሶኒክ ሚሳይሎች ከድምጽ ፍጥነት ከአምስት እጥፍ በላይ ይጓዛሉ። እንደ አህጉር አቋራጭ ባለስቲክ ሚሳኤል ግን ፈጣን አይደሉም። በጥቃት ወቅት ለመለየት በጣም አስቸጋሪ ስለሆኑ አንዳንድ የአየር መከላከያዎችን ጥቅም አልባ ሊያደርጓቸው ይችላሉ። አሁን አሁን ቻይናውያን በመሳሪያ ትጥቅ በኩል በጣም ረጅም ርቀት ወደኋላ እንደቀሩ ስለሚረዱ ከሌሎች ሃያላን ጋር ለመቀራረብ ትልቅ እርምጃ ለመውሰድ እየሞከሩ ነው። ይህን ለማድረግ ከሚሞክሩት አንዱ መንገድ ደግሞ ሃይፐርሶኒክ ሚሳይሎችን ማሳደግ ነው። በአርቲፊሻል ኢንቴልጀንስና የሳይበር ጥቃቶች በኩልም የማይገመት ለውጥ እያመጣች ሲሆን በቅርቡ እንኳን ዓለምን ያስደነገጠውን ዲፕሲክ ኤአይ አምጥታ ዘርፉን አመሰቃቅለው ነበር። ከዚህም በላይ ቻይና አሁን ሙሉ በሙሉ በአርቲፊሻል ኢንተለጀንስ የሚመሩ የጦር መሳሪያዎችን ለማምረት ቁርጠኛ ሆናለች። ይህንን ደግሞ የዩናይትድ ስቴትስ የመከላከያ ሚኒስቴር ስጋቴ ነው ሲል ተሰምቷል። የቻይና ወታደራዊ ሳይንስ አካዳሚ ይህንን በሲቪል ወታደራዊ ውህደት በኩል የማረጋገጥ ስልጣን ተሰጥቶታል። በሌላ አነጋገር የቻይናን የግል ዘርፍ የቴክኖሎጂ ኩባንያዎች ከሀገሪቱ የመከላከያ ኢንዱስትሪዎች ጋር ማቀናጀት ማለት ነው። ቻይና ቀደም ሲል ጀምሮ በወታደራዊ ሮቦቲክስና በሚሳይል ስርዓቶቿ በሰው አልባ አውሮፕላኖችና በሰው አልባ የባህር ኃይል መርከቦቿ ውስጥ አርቲፊሻል ኢንቴልጀንስን እየተጠቀመች ሲሆን በቅርቡ በተደረገ የባለሙያዎች ግምገማ ደግሞ ቀደም ሲል መጠነ ሰፊ የሳይበር ዘመቻ ስራዎችን በውጭ ሀገራት አከናውናለች። በቅርቡ ደግሞ ቻይና በዓለም ላይ ትልቁ የባህር ኃይል ባለቤትነትን ከአሜሪካ ትነጥቃለች ተብሎ ይጠበቃል። የመርከብ ቁጥሮችን በማነጻጸር የባህር ኃይል አቅምን መገምገም ሌሎች የማነጻጸሪያ መስፈርቶችን የሚያስቀይር ቢሆንም፣ በቁጥር ለጊዜው አሜሪካ ከብዙ መመዘኛዎች ጠንካራ የባህር ኃይል አቅም በመያዝ መሪነቷን አስጠብቃለች። አሜሪካ አስራ አንድ አውሮፕላን ተሸካሚ መርከቦች ሲኖሯት ቻይና ሶስት ብቻ አላት። በኒውክለር ተሸካሚ የባህር ሰርጓጅ መርከቦች፣ ክሩዘርና ትላልቅ የጦር መርከቦች ቀዳሚ ናት። ቻይና የባህር ኃይሏን የበለጠ እንደምታስፋፋ ግን ይጠበቃል። ቻይናውያን ባህር ኃይላቸውን እንዳያዘምኑ ፈተና የሆነባቸው አሜሪካ እንደሆነች ይናገራሉ። እኛ የሚያጋጥመን ዋነኛው ችግር አሜሪካውያን በቻይና ውሃ ክልል ላይ የሚቀሰቅሱት ጠብጫሪነት ነው ይላሉ። የአሜሪካ የባህር ኃይል ባስቀመጠው ትንባያ መሰረት እንደ ኤሮፓውያን አቆጣጠር ከ2020 እስከ 2040 ባለው ጊዜ ውስጥ የቻይና ባህር ኃይል መርከቦች ቁጥር በ40 በመቶ ጨምሯል። ቻይና አሁን ከግጭት ከመራቅ ወጥታ ወደ አጥቂነት እየተሸጋገረች ነው። በእርግጥ የቻይናው ፕሬዚዳንት አሁንም የቻይናውያን አካሄድ ያለ ውጊያ ማሸነፍ ነው ብለዋል። ለወደፊቱ ግን ይህ ስትራቴጂ ሊለወጥ ይችላል ብለዋል። ወደፊት ያሉት ግን መቼ እንደሆነ ግልጽ አላደረጉትም። ውድ የሰሞነኛ ቤተሰቦች እንደ ኤሮፓውያን አቆጣጠር 1979 ከቪየትናም ጋር ከገጠመችበት ጦርነት ወዲህ ቻይና ወደው ግጭት አምርታ አታውቅም። ወታደራዊ አቅሟ በአብዛኛው ያልተፈተነ ነው። በምዕራቡ ዓለምም ሆነ በቻይና የሚገኙ ብዙ ሰዎች በዚሁ እንደምትቀጥል ተስፋ ቢያደርጉም ከአሜሪካ ጋር የጀመሩት ሰጣ ገባ ግን ሌላ ትልቅ ጦርነት የሚጠምቅ ይመስላል። እናንተ ጦርነቱ ቢጀምር ማን የሚያሸንፍ ይመስላችኋል? መልሳችሁን በኮሜንት አሳውቁን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም